የተሻለውና ፈላጩ በፈታሁሚንሸር ሪማ ዩዕቲይህ በዛ ሌሊት ሊደርስበት የሚችልን አደጋ ሁሉ ከመከላከል አንጻር እነዚህ አንቀጾች ይበቁታል ማለት ነው የተፈለገው። ከዚህ ውጭ ለይል ከመስገድ ይበቁታል ወዘተ የሚሉ አስተያየቶች ትክክል አይደሉም፣ ብለል ይህን አደጋን ከመከላከል ከሰውም ይሁን ከጂኒ ከሌሎች ፍጥረታት ሊደርሱብን ከሚችሉ ጥቃቶችና አደጋዎች ከመከላከል ረገድ በቂና አስተማማኝ የሚባሉ አንቀጾች ናቸው ማለት ነው። አሊ ብን አቢ ጣልብ رضی الله عنه وارضاه ማንኛውም ሙስሊም የሆነ አቅል ያለው የሚያስብ አያተል ኩርሲና የሱረቱል በቀራ የመጨረሻ አንቀጾችን ሳይቀራ ይተኛል ብዬ አላስብም አላምንም ብላ። ኢማም ሙስሊም ከእብኑ ዓባስ እንደዘገቡት ጅብሪል አለይሂ ሰላም ነቢዩ ዘንድ ዓለይህ ሶላቱ ወሰላም ቁጭ ባለበት ከሰማይ ለየት ያለ ድምፅ ሰምቶ ራሱን ወደ ላይ ቀና አደረገ። ከዛም ይህ በጭራሽ እስከ ዛሬ ተከፍቶ የማያውቅ በር ነው። ከሱም ከዛሬ ውጪ በጭራሽ ወደ ምድር ወርዶ የማያውቅ መላይካ ወርዷል። ሁለት ማኑም ያልተሰጣቸው ብርሃኖችን ተሰተሃል። አንተ ነብዩ መሐመድ ሆይ የቁርአን መጀመሪያ ሱረቱል ፋቲሓ እና

ሲነሳ፣ ሲቆም ይሁን ሲቀምጥ አላህን ተባረክ ወተዓላ ሊያስታውስ እንደሚገባው በተለይ ደግሞ በምንተኛበት ጊዜ ይበልጥ የአላህ ጥበቃ እንደሚያስፈልገን እና ለዚህም የሚረዱ እና የሚያግዙ አዝካሮች እንዳሉ ያለፈው ትምህርት ላይ ጠቅሰናል። ወደ መኝታ ከመሄዳችን በፊት ከዝክሩ በፊት መሟላት ያለባቸው አዳቦችም አሉ። በየመሃሉ የምናነሳቸው ይሆናል። ከዚህም አንዱ ወደ መኝታ ከመሄድ በፊት አዝካርን ከማለት በፊት ውዱእ ማድረግ፣ በሚተኙበት ጊዜ በቀኝ ጎን ወደ ቂብላ ዞሮ መተኛት መሰል የሆኑ አዳቦች አሉ። በየሙናሰባው ወይም በየአጋጣሚው ቀጥለን ከምንጠቅሳቸው አዝካሮች ጋር አንዳንድ አዳቦች አብረው የሚጠቀሱ ይሆናል። እዛ ላይ በስፋት ይብራራል። በመኝታ ሰዓት ከሚባሉ ዚክሮች ሌላኛው የሱረቱል በቀራ የመጨረሻ ሁለት አንቀጾችን መቅራት ነው።

የሱረቱል በቀራ የመጨረሻ ሁለት አንቀጾችን የቀራ ሰው እነሱ ይበቁታል ብለዋል ነቢያ ሰላቱ ወሰላም። ይበቁታል ማለት ምን ማለት ነው? ከምንስ ነው የሚበቁት የሚለውን በተመለከተ የሐዲስ አዋቂዎች እጅግ በጣም ብዙ ብለዋል። ያን ቀን ለይል ከመስገድ ይበቁታል፣ ወይም በዛ ሌሊት ሌሎች የቁርአን ምዕራፍና አንቀጾችን ከመቅራት ይበቁታል። እምነት ላይ መጽናትን መግለጽን በተመለከተ እነዚህ ይበቁታል አደጋን ከመከላከል አንጻር የተለያዩ መልካም ስራዎችን ሰርቶ ምንዳ ከማግኘት አንጻር እነዚህ አንቀጾች ይበቁታል፣ መሰል የሆኑ ትርጉሞች ተሰጥተውታል። ይበቁታል ለሚለው ለነቢ ዐለይሂ ሰላቱ ሰላም ንግግር ኢብኑል ቀይም ረሒመሁላህ ተዓላ የተሻለውና በላጩ በፈታሁ ሚን ሸሪ ማ ዩዕዚህ በዛ ሌሊት ሊደርስበት የሚችለን አደጋ ሁሉ ከመከላከል አንጻር እነዚህ አንቀጾች ይበቁታል ማለት ነው የተፈለገው። ከዚህ ውጪ ሌሊት ከመስገድ ይበቁታል ወዘተ የሚሉ አስተያየቶች ትክክል አይደሉም ብለዋል። ይዘን አደጋን ከመከላከል ከሰውም ይሁን ከጂኒ ከሌሎች ፍጥረታት ሊደርሱብን ከሚችሉ ጥቃቶችና አደጋዎች ከመከላከል ረገድ በቂና አስተማማኝ የሚባሉ አንቀጾች ናቸው ማለት ነው። እነዚህ አንቀጾችን በመቅራት ሌሎችን መተው የለብንም ማለት አደለም። የእነዚህን አንቀጾች ትሩፋትና ጥቅም ከመግለጽ አንጻር ነው ይሄ የተባለው። ይህን የተናገሩት ነብዩ ራሳቸው ሲተኙ ሌሎችንም ሱራዎችና አንቀጾችን ሊቀሩ እንደነበረ ተነግሯለና፣ ሆኖም እያንዳንዱ ሙስልም በየሌሊቱ እነዚህ ሁለት አንቀጾችን ሐፍዞ መሐፈዝ እስኪስል ድረስ የተጻፈውን እያየ ሊቀራቸው ይገባል። አሊ ብን አቢ ጣሊብ ረዲየላሁ አንሁ አር ማንኛውም ሙስልም የሆነ አቅል ያለው የሚያስብ አያተል ኩርሲና የሱረቱል በቀራ የመጨረሻ አንቀጾችን ሳይቀራ ይተኛል ብዬ አላስብም አላምንም። ብላህ ኢማም ሙስልም ከእብኑ ዐባስ እንደዘገቡት ጅብሪል ዐለይህ ሰላም ነቢዩ ዘንድ ዐለይህ ሰላቱ ወሰላም ቁጭ ባለበት ከሰማይ ለየት ያለ ድምፅ ሰምቶ ራሱን ወደ ላይ ቀና አደረገ። ከዛም ይህ በጭራሽ እስከ ዛሬ ተከፍቶ የማያውቅ በር ነው። ከሱም ከዛሬ ውጪ በጭራሽ ወደ ምድር ወርዶ የማያውቅ መላይካ ወርዷል። ሁለት ማኑም ያልተሰጣቸው ብርሃኖችን ተሰጣሃል አንተ ነቢ መሐመድ ሆይ የቁርአን መጀመሪያ ሱረቱል ልፋቲሐና የሱረቱ በቀራ የመጨረሻ አንቀጾች ናቸው። የተኛውም ነቢ ያልተሰጣቸው ላንተ ብቻ የተሰጡ ሁለት ብርሃኖች የተኛውንም ፍደላን በበ ጌታን አጠይቀም በዛው ውስጥ የጠየከውን ነገር ቢያደርግልህ ቢሰጥህ እንጂ አላቸው ጅብሪል ለነቢ ተብላ አላህ تبارك ለነቢ ሙሐመድ አለይሂ ሰላቱ ወሰላም ለማንም ያልሰጠ ብርሃንን ኖረን በእነዚህ አንቀጾች አማካኝነት እንደሰጣቸው ከዚህ ሐዲስ እንረዳል። እነዚህ አንቀጾችን በሚገባ አስተንትኖ የቀራቸው የዲንን ምንነት የእስልምናን ማዕዘናት መረዳት ይችላል። በሱረቱል በቀራ የመጨረሻ ሁለት አንቀጾች ላይ በጥቅሉ የአላህ መልእክተኛ እንደዚሁ የእሳቸው ተከታዮች በአላህ ሱብሓነሁ ወተዓላ እንደዚሁ ደግሞ እሱ ባወረዳቸው መጽሐፍት እሱ በላካቸው መልእክተኞች፣ በመላእክት እንደሚያምኑ ነቢያትን እንደማይከፋፍሉ በአንዱ አምነው ሌላኛውን እንደማያስተባብሉ ጌታቸው ያላቸውን ሁሉ ሰምተው እንደሚታዘዙ የተነገረ ሲሆን፣ ሁለተኛው አንቀጽ ላይ አላህ ተባረከ ወተዓላ የሰው ልጆችን ከአቅማቸው በላይ ምንም እንደማያዛቸው አላህ የሰው ልጆች እንዲያደርጉት ያዛቸው ነገር በሙሉ ቀላል እንደሆነ ለሰው ልጆች የሚበጅ እንደሆነ የሰው ልጆችን የሚያስተካክልና ሚያንጽ እንደሆነ። እንደዚሁ ደግሞ እያንዳንዱ የሰው ልጅ በሠራው ስራ እንደሚጠየቅ የሰራው መልካም ስራ ከሆነ መልካም እንዳ እንደሚያገኝ ክፉና ሸርም ከሆነ በሠራው መጥፎ ስራ እንደሚጠየቅ፣ እንደዚሁ የሰው ልጅ ሊረሳ ሊሳሳት እንደሚችል ረስቶና ተሳስቶ ባደረገው ነገር አላህ ተባረከ ወተዓላ እንደማይቀጣ ተነግሯል። የመጨረሻው አንቀጽ ላይ የዱዓ ቃላቶች አሉ። ربنا لا تؤاخذنا إن نسينا وأخطأنا ረስተን ተሳሰን ባደረገነው ነገር ጌታችን ሆይ አትቅጣን፣ ያተቅጣን ጌታችን ሆይ ከአቅማችን በላይ የሆነ ነገር አታሸክመን፣ እኛንም ይከብደን ነገር አትዘዘን፣ ይቅርበለን፣ ማረን፣ እዘነለን፣ አንተ ረዳታችን ነህ፣ ካፍሮች ላይ ከሃዲ የሆኑ ሰዎች ላይ አግዘን የሚል ዱዓ ተቀምጧል። አላህ ተባረከ ወተዓላ ነዓም፣ እሺ ብሏል። ይሄን ቀደም ሲል ከጠቀስነው ሐዲስ ጋር በእነዚህ አንቀጾች ውስጥ ካሉ ቃላቶች የተኛውንም ቃል አንብበህ ጌታህን አትጠይቅም አላህ ቢያደርግልህ እንጂ ተብሏል። እነዚህ አንቀጾችን በየለይቱ ስንቀራቸው አንቀጾቹ ውስጥ ያሉ ዱዓዎችን ባደረገን ቁጥር አላህ ተባረከ ወተዓላ አደርጋለሁ እሺ ያለ ልባችንን ሰብሰብ አድርገን መልእክቱን እያስተነተነን የአንቀጹን ቃላቶች ልናነብ ይገባናል። ከዚህም በተጨማሪ በእንቅልፍ ሰዓት ወይም ምሽት ላይ በየዕለቱ ሊቀሩ ከሚገባቸው

አይተኙም ነበር ተብሏል። እነዚህ ሁለት ሱራዎች ለመተኛት ከመዘጋጀታችን ወይም ወደ መኘታ ከመሄዳችን በፊት ለንቀራቸው የሚገቡ ሱራዎች ናቸው። ከሐዲሱ ምንረዳው ነቢዩ ነብዩ በየለሊቱ ይሄን ይቀሩ እንደነበረ ነው። አብዛኛውን ጊዜ ካነ ከተባለ በቋሚነት የሚደረግ መሆኑን የሚያሳይ ነው። ወካነ ታእቴ ሊደዋሚ ጋሊባ እንዳሉት የውሱል አዋቂዎች ነብዩ ሰለላሁ ሰላም ወሰለም ካና ይፈዓሉ ከዛ ነቢዩ ነብዩ እንዲህ ያደረጉ ነበረ ካነ ከተባለ ካነ ተብሎ የተገለጸውን ነገር በቋሚነት ያደርጉት እንደነበረ የሚገልጽ የሚያሳይ ቃል ነው ተብሏል። ምንም እንኳ ሁሌም ደዋምና ሙላ ዘማን ያሳያል ባይባል፣ ከቁርአን ጋር ጥብቅና ጥሩ ግንኙነት ለሌለው ሰው ይሄ ማድረግ ሊከብድ ይችላል። ነገር ግን ሁሌ ቁርአንን የሚቀራ ቁርአንን የለመደ ቁርአንን የወደደ ከሰዎች ጋር በማውራት ከመደሰት ይልቅ በቁርአን ለሚደሰት ሰው እነዚህ ሱራዎችን መቅረት እጅግ በጣም ቀላል ሞባይልና ኢንተርኔት ዲሽ ሰዎች ሦስት እና አራት ሰዓት እየሰጡን መሽቶ ቤት እንደገቡ ጀምሮ እስከሚተኙበት ሰዓት ድረስ ከአራት ሰዓት አምስት ሰዓት ለዲን ለዱንያ ምንም የማይጠቅምን ወሬ እያዩ የሚቀመጡ ሰዎች አሉ። ሁለት ሱራ ሦስት ሱራ ለመቅራት ግማሽ ሰዓት ሀያ ደቂቃ አንድ ሰዓት ቢቀመጡ ይህ ቢጠቅማቸው እንጂ ምንም ሊጎዳቸው አይችልም። ከዚህም በተጨማሪ ኢማሙ አሕመድ ኢማም ትርሚዚና ሌሎችም ዘግበውት አልባኒ ሶይህ ባሉት ሐዲስ አን ነቢ ሰለላሁ ዓለይሂ ወሰለም ካነ የቅረኡ ሰጅደተ ወልሙልክ የሚል ዘገባማል ነቢይ ሰለላሁ ዐለይሂ ወሰለም ማታ ማታ ላይ ሱረቱ ሰጅዳና ሱረተል ሙልክን ይቀሩ ነበር ተብሏል። ሱረተል ሙልክን መቅራት ተቀብሩ ቅጣት እንደሚጠብቅ ነቢይ ሰለላሁ ዐለይሂ ወሰለም ተናግረዋል። ሰባሐዩ ሰቢሑ ያሉ የሚጀምሩ ሱራዎችንም በየሊቱ ይቀሩ እንደነበር የሚያሳይ ዘገባ አለ። ነገር ግን ይሄ ደዒፍ እንደሆነ ተነግሯል። በተስቢህ የሚጀምሩ ሱራዎችን በየሊቱ መቅራቱ ሐዲሱ ደዒፍ ስለሆነ አይሰራበትም። ሱረቱል ሙልክ፣ ሱረቱ ሰጅዳ፣ ሱረቱ አዙመር። ሱረቱ አል ኢስራ ነቢዩ ዐለይሂ ሰላቱ ወሰላም በየሌይቱ ቀሯቸው እንደነበረ ተነግሯል። ይህም በየቀኑ እንኳ ማድረግ ባንችል ቢያንስ በትንሹ ትሩፋቱን ስንሰማ የነቢሱና መሆኑን ስናውቅ አንዴ ልናደርገው ይገባን። በጊዜ ተዘጋጅተን በየሌሊቱ ለማድረግ ልንሞክር ይገባን። በቸልተኝነት ከመተው ሌላን ነገር ከቁራን ከማስቀደም እለቅ ጀምረ ነው ሞክረ ነው እየቀራን ሳንችል እንኳን እንቅልፍ ጥሎን ብንተኛ በመጀመራችን ለማድረግ በመወሰናችን አጅር እናገኛል። ቁርአን መቅራት አንችልም በለንገን በሌላ ነገር ሰዓታትን ረዥም ደቂቃዎችን የምናሳልፍ ከሆነ ትልቅ ከሳራ ነው። ከአላህ ንግግር ይልቅ የሌሎችን ንግግር ማስቀደም መሸወድና መታለን ውሃ ከዚያ በየሌሊቱ ከሚቀሩ ሱራዎች ሌላኛው ሱረቱል ካፊሩንን መቅራትን መቅራቱ እንዳለ ሆኖም ሱረቱል ካፊሩንን መጨረሻ አካባቢ የሚቀራ ማድረግ ኢማሙ አሕመድ ረሒመሁላህ ተዓላ ሙስነዳቸው ላይ እንዳስተላለፉት

እንቅልፍ የሞት ታናሽ ወንድም ነው ተብሏል። አንድ ሰው በሚተኛበት ጊዜ አብዝቶ ሞትን እያሰበ ሊተኛ እንደሚገባውና ይበልጥ መዘጋጀት እንዳለበት የሚያሳዩ ሌሎችም የተለያዩ በእንቅልፍ ሰዓት የሚባሉ ዚክሮች አሉ፤ ወደፊት የሚጠቀሱ ይሆናል። ቁልያይህል ካፊሩን መቅራቱ ብቻ ሳይሆን በተግባር ራስን ከሽርክና ከኩፍር ማጥራት እንዳለብን ልናውቅ ይገባ ነው። መላሳችን ቁሊያየህል ካፊሩን ለአዕቡዱ መታዕቡዱን የቀራ የካፍሮችን ኩፍር ማጽደቅ በእምነትም ይሁን በተግባር ከነሱ ጋር መመሳሰል በጭራሽ ተገቢ አይደለም። ሱረቱል ካፊሩን በምላሳችን ቀርተን ትርጉሙዋን አውቀን ልባችንንም ስራና አካላችንንም ጭምር በሙሉ ከሽርክ፣ ኩፍር፣ ከኒፋቅ ልናጠራ ይገባን። ሱረቱል ካፊሩን አለሙ ቀሽቀሻ የሚል ስምም አላት። በአረብኛ ቋንቋ ቀሽቀሻ ፉላኑን የሚባለው ከበሽታው ሲጠራና ሲይድን ሱረቱል ካፊሩን ከሽርክና ከኒፋቅ የምታጠራ ሱራ ስለሆነች ነው ሙቀሽቅሻ የተባለችው። በሌላ ስያሜዋ ሱረቱል ኢኽላስም ትባላለች ስራን ተግባርን ከሽርክ የምታጠራ ሱራ ከመሆኑ አንፃር ማለት ነው። የተለያዩ ሰላቶች ላይም ቁል ያዮ ልካፍሩን ከቁልሁ ወላሁ አሐድ ጋር ይቀራሉ። የፈጅር ቀብልያን ስንሰግድ የመጀመሪያው ረክዓ ላይ ቁሉ ያዮ ልካፍሩን ሁለተኛው ላይ ቁልሁ ወላሁ አሐድ ይቀራል። የመግረብ ባዕድያም ላይ እንደዚሁ ይህ መቅራት ተወዳጅ ሆነዋል። የቀኑ መጀመሪያና ማብቂያ ላይ እነዚህ ሱራዎች ይቀራሉ። ቀኑን በተውሂድ ጀምረን በተውሂድ እንድናጠናቀው ቀኑን ሙሉ እስላም ላይ ዲን ላይ ውለን በምንተኛበት ጊዜም በተውሂድ እንድንተኛ ነው። በሌሎችም የሶላት አጋጣሚዎች ላይ እነዚህ ሱራዎች የሚቀሩበት ሁኔታ አለ። ለዛ ከቁርአን ጋር ያለንን ግንኙነት ልናስተካክል ከዚክር ጋር አያይዘን በዚክር ወቅት ብቻ ሳይሆን በሌሎችም ጊዜዎች ለቁርአን ልባችንን ጊዜያችንን ሰጥተን ልንቀራ ይገባናል። በየሌሊቱ በርከት ያሉ የቁርአን አንቀጾችን የቀራ ሰው ከጋፊሎች አራን ከዘነጉ ሰዎች አይመደበም ተብሏል። ምንም ሳይቀራ ውሎ የሚያደር ተካፊሎች አኼራን ከዘነጉ ዲህንን አላህን ከዘነጉ ሰዎች ይቆጠራል ማለት ነው። አላህ ተባረከ ወተዓላ ዘውትር እሱ በሚወደውና በሚፈልገው መልኩ ጌታቸውን ከሚያስታውሱ ለአኼራቸው ከሚዘጋጁ እሱ ከወደዳቸውና ከመረጣቸው ባሮቹ ያደርገን። አላሁ ተዓላ አእለም። የዛሬ ደርሳችን በዚህ ያበቃል። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።